አብርሃም ገጠር ሄዷል ማለት ነው። ከሄድ ሜድላ ጋር እንግዲህ እያስጎበኘችን ነው ያለውን ቦታዎች ምናምን በጣም የሚያምር ቦታ ነው። ባይዜው ወይ ኋላ ራሱ ያበደ ነው። በቃ ቦታው ምናምን በጣም ነው የሚከይፈ አብርሃም ራሱ ያወዱ አይደለም። በቃ ኋላ የሆነ ነገር አይቶ ነው ማለት ነው። ቦታው በጣም የሚገርም ነው እና ቤተሰቦች ተኝተዋል። ምንም አልፈራውም እውነት ለመናገር ምክንያቱም ኔትወርክ የለም። በቃ ምንም ከበላን ከጠጣን በኋላ ከመተኛት ውጪ ምንም እንድናደርግ አንችልም። ልጁን ግን ልታሳስተው ነው። እግዚአብሔርን ከበላን ከጠጣም በኋላ በቃ ወደ መኝታ እያለች ነውና፣ ሄርሜላ አንደኛ ነች። አብረን እኔ ያው ብሎ የተኛ ነው ይመስላል። ምክንያቱም ትናንትና አምሽቶ ነበረ የተኛው። እንዳይሉ አብርሽ እዛኛው ክፍል ነው የተኛው። ካሜራው ግን እንዴት ነው? በሩ ክፍል የሆነበት ክፍል ነው አሳያቸው። ለእነ ጠፍቷል። እሱ ምንም ሀሳብ የለበትም። ለጥብሎላችኋል ማለት ነው። እኔ በዛ በኩል ዞር ይገባለሁ። ቀስ ገብታ ልተኛ ነው። እስካሁን ቆይ ስትሉ የነበረው እውነት ነው። አብሮ ምናምን አድራለች እስካሁን እንደዛ ስትሉኝ ነበር። ኮመንት ላይ ማለት ነው። አብሮ አድራለች ምናምን ስትሉኝ ነበረ። ግን እኔ እስካሁን ያረጋገጥነው ነገር የለም ስላችሁ ነበርና ላይክ አሁን እኮ ገብታ ልተኛ ገብታ ልተኛ ነው ማለት ነው እንደ ከዛ አብርሽ ሲነሳ ምናምን አስባችሁታል። ከዛ ቀጥታ የሚያዩ ማለት ልብስ የወለቀ አልወለቀ ክብረ ንጽና እንዴት ነው ተገፏል ወይስ አለ ከዛ አምኝሽ እንዴት እንደዚህ ታረግኛለሽ አምኝሽ ለማንኛውም ወደ ቪዲዮ ቤተሰቦች ባይዘዌ ይሄ እኮ ቀልድ አደለም። ባይዘዌ አሁን ፕራንክ ምናምን ምናምን ልትለን ነው እሷ ግን ምኞቷን ነው ባይዘው እየነገረችን ያለችው ማለት ነው። ምክንያቱም የልቧን ነው በቃ አሁን ሰው ያሰበውን በልቡ ያሰበውን ነው አይደለ በተግባር የሚያደርገው እሷም እንደዛ ነው። በቃ አሁን በፕራንክ ምናምን ለማለማመድ እየሞከረች ነው እንጂ መሆኑ የማይቀር ነገር ነው ይሄ ነገር ማለት ነው። ወይኔ አለ እማየደረሽ ማለት አሁን ነው። እጇን ምናምን ትዘረጋለች ምናምን ታክፏዋለች ማለት ነው እዛው በተኛበት። ይሄ ዊርድ እኮ ነው እግዚአብሔርን። ይሄ እኮ በቃ ሴት ሆናችሁ ለራሳችሁ ክብር ማጣት ነው ባይዘው። ፕራንክም ሆነ አልሆነ ትክክል አደለም። በቃ ስለዚ ነገር ማድረግ ትክክል አደለም። ይህ ቤስት ፍሬንድ ምናምን ልትሉ በቃ አችሉም እንደዚህ ነገር ላይ። ይህ መሸወጃም ሊሆን አይችልም። ይሄ ልባችሁ ውስጥ ያለው ነገር በቃ መተንፈሻ ስታጡ በፕራንክ አስታካችሁ ሙድ መያዝ ማለት ነው እንደዚህ ማለት። እና በቃ የልቧን ነው እያደረገች ያለችው እንጂ አሁን በፕራንክ ምናምን ልሸውደን ልትፎግረን እየሞከረች ነው። ምንድን ነው አልደነገጠም፣ ይኸውላችሁ። ወዲያው ነው በቃ ብርድ ልብሱ ምናምን ወደ ላይ ማለት ነው ከፈተው። ልብሱ ምናምን ነው በቃ ቼክ የሚያደርገው ቀጣይ ማለት ነው። እና አልደነጋገጡ ማለት ነው። ከባድ ነው። በቃ ደፈረችኝ ነገር ነው። ማን ያመጣልሽ፣ ማን ያመጣልሽ ያምካል እንደ

እኔ ከአንቺ ጋር አላጥርኩም። እንደ ዳመራ አብረን መተን እዚህ ታዲያ ቤቱን ማን ያሳይክ? እኔ ካላሳየውክ ለምን ከነ ነገር አለ። እኔ መጣ ነው ወደዚህ። አረ አብርሃም በጊት አትቀልድበኝ። እኔ እንቅልሽ ይመቷል። ናተኛ ከሚላ ነው ናተኛ፣ አትቀልድብኝ። ና ምንድን ነው ንገሪኝ። እሺ የለበሱት ልጅ እኮ በቃ ምንም ይሄው መቆጣት ምናምን ራሱ እንደማይችል የምታውቁት፣ እንደዚህ ተፈጥሮ እንኳን ማን ነው። መቼ ነው የመጣሽው? መቼን ተኛ ነው? ምን አይነት ጥያቄ ነው? ያ ሆነ ሌላ ሰው ቢሆን እኮ በጥፊ ነው የሚላት። ባይዘው እንደዚህ አሁን ያለ ፍቃዳችሁ ባላወቃችሁበት እንደዚህ ከጎናችሁ ሰው ብታገኙ እንደዚህ አይነት ሪያክሽን አታሳዩ እ ጦርነት ነው የሚነሳው። በቃ በተለይ ደግሞ ትዳር ካላችሁ እስከመጨረሻው እስከ መጨረሻው ሊቆረረጥ ስለሆነ እንደዚህ አይነት ሴታፕ ውስጥ ሆናችሁ ራሳችሁን ስታገኙ እንደዚህ አይነት ሪያክሽን አታሳዩ በፍጹም በፍጹም። በቃ ውልግድግድ ማድረግ ነበረበት። እሺ፣ ስልክህ ስንት ሰዓት ሆኖ ነው? ነው ያምካል እንዴ? ሰዓትህን ታዲያ ማን አወለቀው? እዛ ጋር ያለው ሰዓት ማን አወለቀው ታዲያ? ራሴ ነው። ማተስተኛ ኮናተኛ ከዛ ሌላ ምን አበልክ? ቀበጦ ህድም አውልቀሃል። ልክ ደይ ነው በእውነት። ቤተሰቦች ግን ኖርማል አድርጎ እኮ ነው የተቀበለው። አሁን አብሮ ማደራቸውን ምንም አልመሰለውም እኮ ይሄ እንደ ኖርማል ጥያቄ ነው። በቃ ይሄ መች መጣሽ ምናምን ጥያቄ ነው እንጂ ለምን አደርን ምናምን የሚል ጥያቄ እያነሳ አይደለም። ፈልጎታል ማለት እኮ ነው። ይህ ማለት በቃ ለሱ ኖርማል ነው፣ ምንም እየተፈጠረ አይደለም። ያልተኛውን ከንቺ ጋር እንደዚህ ይቻላል እንደዚህ መካድ መጣሽ ነው ያልኩሽ። ነገርኝበት ናተኛው አሁን እርግዝና ከመጣ በኋላ እንደዚህ ማልቀስ ጥሩ አይደለም። ነፍሰ ጡር ከወንክ በኋላ ማልቀስ ጥሩ አይደለም። መጀመሪያ ነበር መጠንቀቅ ነበረ። ብዙ ነገር ባለበት በዚህ ሞደርን ታይም እንደዚህ አይነት ነገር እንዴት ሊፈጠር ይችላል? በቀላሉ እኔ በጣም ነው ማዝ ነው። አብርሽ ደግሞ አታልቅስ ምንድን ነው። በጣም የጠዋት ሰው ናት። እንዴ ጣት ዞን አበጣ መጀመሪያ ምን ጠብቆ ነበር ነው አብሯት ሲመጣ እንደ ፍቅረኛሞች ቤተሰብ ለቤተሰብ ትውቅና አድርግ ብለው እዚህ ድረስ ሲመጡ እዚህ መተው ደግሞ ኮባ ለኮባ ሲሯሯጡ ነበር አሉ። ይሄ ሁሉ ሲደረግ መጨረሻው ምን ሊሆን እንደሚችል አያቅም? ምን ጠብቆ ነበር? እሷ እኮ ለወንድምነት አይደለም የምትፈልገው አይደል? ለወንድምነት ቢሆን እኮ እዚህ ደረጃ ባልደረሰች፣ ትዳራቸው ሙሉ በሙሉ ፍንቅልቅልቡ እስከሚወጣ ድረስ ባልታገለች፣ ለወንድምነት ብትፈልገው ማለት ነው። ምን አስቦ ነው ነው እሱ ራሱ ምን ገምቶ ነው እዚህ ድረስ የመጣው? ስለዚህ ይሄ ሰርፕራይዝም ሊያደርገው አይገባም። ሲጀመር ደግሞ እንደዚህ አይነት ሪያክሽን ሰው አያሳይም። ሰው ከጎናችሁ ተኝቶ ስትነቁ እንደዚህ አይነት ሪያክሽን አታሳዩም። እንዲህም መወራጨት አለበት። እሱ ጭራሽ ሊያለቅስ፣ ኧረ በስመ አብ ባመጣም ይሻለኝ ነበረ ያምካል አብርሽ። ሌላ ነገር እኮ ነው የሚያስቡት። አሁን ምን ያስባሉ? ምንድን ነው ኖርማል ምን አለ ምሬ ነው? ምን ችግር አለው? ምን ማወቃቸው ነው? ገጠር አይደለም። ሌላ ቀን ስተኛ ሁለቱ ቀን ብቻ ናሉ እየተኛ የነበረው አንቺ ግን ለምንድን ነው የመጣሽው ዛሬ? ነገሩ ግን ቁም ነገሩ ቤተሰቦች አብረው አራ የሚያሳየውን ሪያክሽን አይታችኋል። በቃ ጥያቄው እንዴት አደረች? ቤቱ ጋር አደረች? ቤቱ ጋር ተኛች ምናምን ነው እንጂ፣ ሌላው ነገር ኖርማል ነው ማደሯ፣ ምናምን ምንም፣ በቃ ኖርማል ነው ያደረገው ማለት ነው ምንም እየመሰለው አደል። ሁለተኛ ደግሞ ቆፍጠን ብሎ እሷ ላይ የመጮውም ሞራል የሉ፣ ምንም አይነት ጉልበትም የሉ። እሷ ላይ እርምጃ የመውሰድ ምንም አይነት ምንም አይነት አክሽን አልተመለከትም ማለት ነው። ምንም ነገር ጭራሽ ምንድን ነው ሲያለቅስ ነበር እያየን የነበረው ማለት ነው። የሆነ ነገሩ እንደተወሰደበት ሕጻን ልጅ ሲያለቅስ ነበር። ይሄ ቪዲዮ ፕራንክ መሆኑን አትመልከቱት ያሳየን ሪያሊቲ ነው። በቃ በፕራንክ ውስጥ ያየነው የእሱን ሪያሊቲ ነው። ልጁ ምንም አይነት ውሳኔ የመወሰን ሞራልም አቅምም የለው። በተቃራኒው ማልቀስ ነው ስራው ማለት ነው። ማስመሰል ሩታ ላይ ሲያደርገው የነበረውን ነገር ራሱም ላይ ደግሞ ያደርገዋል ማለት ነው። ራሱ በራሱ ለራሱ ነው የሚያለቅሰው ማለት ነው። በተቃራኒው ደግሞ ወንዳ ወንድ ሆና በቃ እንደፈለገች ስትረግጠው የነበረችው ሄርሜላ ነች ማለት ነው። እንዴ አክቷ ራሱ የዱርዬ ነው በቃ የሆነ ገንዘብ ከፍላ የሆነ በቃ እንትን የሚያደርጉ አሉ አደላይ ሹገር ማሚ ምናምን በቃ እንደዛ ነው ማለት ነው አብርሽ ደግሞ ሹገር ቦይ ነው የሚመስለው ማለት ነው በቃ እንትን የተወሰደብኝ መልሽልኝ ነገር ነው የሚመስለው ወይ ብር አልተከፈለኝም ነው የሚመስለው በቃ ሲያለቅስ ነበረ እኝኝኝ እያለ ነበር ምን እያደረግሽ ነው ብሎ እንኳን ጥያቄ አይጠየቅም በቃ የሰው ልጅ ከጎናችሁ ካልጋ ላይ ስትነቁ እንደዚህ አይነት ሪያክሽን ማሳየት የለባቸውም። እንዴ ደግሞ ሪያሊቲውም እንደዚህ አይደለም። በቃ ይሄ ይህኮ ኖርማል አድርገው በቃ ለስለስ አደረገው። በዛ ላይ ደግሞ በቃ ጸጸቱ ውስጥ ምናምን ለመግባትም ይፈልጋል ትዳሩን የሚያስብ ነገር ይመስላል በአንድ በኩል ማለት ነው። ስታዩት ይህ ልጅ አሁን ላይ ትዳሩን ያስባሉ ወይ ብለንም ለመገመት እኮ ቸገረ ነው እን ነገሩ ሁሉ ማስመሰል ነው። እንደ ከእንደዚህ አይነት ሰው ምን አይነት ፖዘቲቭ ነገር ትጠብቃላችሁ? እና በቃ ቡሽዬ አታልቅስ በሉት። ያው ፕራንክ ነው ተርፏድ ማለት ይቻላል ማለት ነው። እስካሁንም አብሮ አላደሩም ማለት ነው። በዛ እንውሰደው። እና እንግዲህ አብርሽ ተስፋ የሌለው ሰው ነው ማለት ይቻላል። ደነሶ ነው ማለት ይቻላል። በዚሁ ብንዘጋው የተሻለ ነው። ሰላም ሁኑልኝ ቤተሰቦች።